አንተ እንደ አንድ ቲክቶክ ላይ ሰርተ ነበር። ሲኒማቶግራፈር እና ቪዲዮ ምንድነው ልዩነታው? ምንድነው? ይህን ሀሳብ አሁን ለምሳሌ ያው ስናወራ ካሜራማን እያል እናወራለን እንጂ በዚህ ሀሳብ እኔ አልስማማም። ለምሳሌ ሁሉም ካሜራማን አይደለም። ምልሽ አሁን ለአንድ ሰው ምንም ካሜራ ማያቅ ሰው ካሜራውን ብሰጩ ካሜራውን ይዞ ኦልሬዲ አንድ ፎቶም ሊያነሳ ይችላል፣ ምንም ሊያደርግ ይችላል። ያንን ካሜራማን ልንለው እንችላለን። ምክንያቱም ካሜራውን ስለያዘ ካሜራማን ተብሎ ይጠራል። ግን ምንድነው ወደ ፕሮፌሽን ሲመጣ ፎቶግራፈር፣ ቪዲዮግራፈር፣ ሲኒማቶግራፈር እያለ ይከፋፈላል እና አንድ ሰው ፎቶ የሚያነሳ ከሆነ ፕሮፌሽኑ ፎቶ ብቻ ከሆነ ፎቶግራፈር ነው ተብሎ መጠራት ያለበት፣ ካሜራማን ተብሎ አይጠራም። ቪዲዮግራፈርም ከሆነ እንደዛው ቪዲዮግራፈር፣ ሲኒማቶግራፈርም ከሆነ እንደዛው ማለት ነው። እና እኛ ሀገር ምንድን ነው እንዳልኩሽ ቅድም የሚያነሳነው ሀሳብ ጋር አንድ አይነት ነው። ለኑሯችን ስንል ሁሉንም አይነት ስራ እንሰራለን። ለምሳሌ አንድ ሰርግ የሚሰራ ሰው ክሊፕ ትሰራለህ ብትይው እሰራለሁ ነው የሚለው ምክንያቱም ቪዲዮ መቅረስ ስለቻለ ማለት ነው። እና ምንድነው በጣም ትኩረት ልንሰጠው የሚገባ ይለያያሉ። ሶስቱም ማይገናኙ ፊልድ ናቸው። ዊዲንግም የተለየ ነው። ሙዚቅ ክሊፕም የተለየ ነው። ሌላ ምንድን ነው የነሳሽው፣ ሙዚቅ፣ ዊዲንግና ፊልም በጣም የተለያዩ ነገሮች ናቸው። አንድ አይነት ሴት አፓ ትጠቀሚላችሁም። ለሁሉ ሁሉም የተለያዩ የሆነ ፊልድ ናቸው። እና ዊዲንግ ላይ ብቻ የሚሰራ አሁን እንደዛም አይነት ጓደኞች ስላሉኝ ነው። ዊዲንግ ላይ ያለ ብቻ የሚሰራ ዊዲንግ ነው ይሰራል ስራውን ግዴታ የኑሮ ሁኔታ ስለሆነበት ይሰራል እንጂ በጣም የተለያዩ መስኮች ናቸው። ሙዚቅና ዊዲንግ ዊዲንግ የለመደ ሰው አሁን ለምሳሌ የተቸገረ ነው። ምንድን ነው ዊዲንግ የሚሰራ ሰው ሙዚክ ክሊፕ እየሰራ እናገኛለን። አይ ስራ አይደለም፣ ይስራ፣ ግን ራሱን አብዴት አድርጎ ወደዛ መምጣት አለበት። ያ ማለት ዊዲንግ ላይ የሚሰራ ወደ ሙዚክ ሲመጣ ከባድ ነው እያልን ሳይሆን ማወቅ ያለበት የሲኒማቶግራፊ ትሪኮች ወይም ደግሞ ቴክኒኮች አሉ። እነሱ ለመስራት ሙዚክ ክሊፕን ማለት ነው። ምክንያቱም የተለያዩ ቦታዎች ሊሆን ይችላል። ያንን እንዴት አድርጌ ላይቱን ላምጣው፣ ላይት ሴታፕ እንዴት ልጠቀምለት። ሙዚክ ክሊፕ አሁን በደንብ 75 የሚሆነው ላይት ነው የሚያስፈልገው የላይት ቴክኒክ ነው ሙዚክ ክሊፕ ማለት ነው። ፊልምም ስታየው ደግሞ እንደዛው ነው። ፊልም ደግሞ ምንድን ነው ምንም የሌለ ነገር መገንባት ነው። ፊልም ስትሰሪ፣ ያው የእኛ ሀገር ፊልሞች ምንድን ነው እንደ ሆሊዊድ ስታንዳርድ ደረጃ አይደሉም። ለምሳሌ ሆሊዊድ ካየሽ የሆነ ቤት ሲታሰብ ቤቱን ነው ቢውልድ የሚያደርጉት የሚሰሩት ማለት ነው። እኛ ሀገር ደግሞ የሆነ ቤት ሲታሰብ እንደዚህ አይነት ቤት የት ይገኛል ተብሎ ነው ቤት የሚኬደው ማለት ነው። ስለዚህ የተለያዩ ነገር ናቸው እና ያንን ቢውልድ ለማድረግ የየራሱ የሆነ ቴክኒክ አለው። ዊዲንግ ደግሞ እንዳልኩሽ የአንድ ቀን ስራ ነው። ትሄጃለሽ እቤት አለ ሴታ ብትሰራ ያለች ዊዲንግን እያጣጣልኩ ሳይሆን በጣም ትልቅ ፕሮፌሽናል የሆነ ስራ ነው። ለምሳሌ ሙዚክ ክሊፕ ብቻ የሚሰራ ሰው ተነስቶ ዊዲንግ ልስራ ምንም አይዲያ ሳይኖረው ዊዲንግ ልግባ ልስራ ቢል ይከብደዋል። ምክንያቱም ሙዚቅን ብቻ እየሰራ ስለነበረ ማለት ነው። ስለዚህ ሁሉም የራሱ የሆኑ ቴክኒኮች እና ሲስተሞች አሉት። ስለዚህ እሱም ማየትና ማጥናት በደንብ ያስፈልጋል።